ዘፍጥረት 41 ላይ ቁጥር 14 ጀምሮ ያለውን እግዚአብሔርን ቃል ላንብብ። ቁጥር 14 ላይ ፈርዖንም ልኮ ዮሴፍን አስጠራ፣ ከግዞት ቤትም አስቸኮሉት፣ እርሱም ተላጨ፣ ልብሱንም ለወጠ፣ ወደ ፈርዖንም ገባ። ፈርዖንም ዮሴፍን አው ህልምን አለምሁ፣ የሚተረጎመውም አልተገኘም፣ ህልምንም እንደሰማ እንደተረጎምህም ስለ አንተ ሰማው። ዮሴፍም ለፈርዖን እንዲህ ብሎ መለሰ። ይህ በእኔ አይደለም፣ እግዚአብሔር ግን ለፈርዖን በደህንነት ይመልስለታል። አባቶይ በኢየሱስ ስም ተባረክ። አባቶይ በኢየሱስ ስም ተባረክ። ራፓና ማጋላቫጃና ማጋንዳ አባቶይ በኢየሱስ ስም ተባረክ። ሁል ጊዜ የምሰራ አምላክ ስም ይባረክ። እጸልያለሁ ዛሬም የሚሰሩ እጆች እዚህ ጉባኤ ላይ ይንቀሳቀሱ። ማንም ሰው እንደ መጣ እንዳይመለስ፣ ዛሬ በኢየሱስም ታምራት ይሁን። ጸልያለሁ ታምራት ይሁን። የትኛውም ገዳቢ መንፈስ የተመታ ይሁን። ይህንን ቀን ጠብቆ የመጣ ተልእኮ የፈረሰ ይሁን። ዘርጋና እጅን ከኔ ጋር የፈረሰ ይሁን በለን። በእናት ናድልኝ፣ እጅን ዘርጋና የፈረሰ ይሁን በለን። ዘርጋችን ወደ ላይ የፈረሰ የሆነ በላይ እጸል ያለው በጌታ በኢየሱስም የትኛውም ከላ ይነሳ ፓጋይ ስፕሪት ይነሳ የጨለማ ቁራጮች ይነሳ እጃችሁን ከፍ አድርጉ ወደ ላይ ሁለት እጃችሁን ወደ ላይ ከፍ አድርጉ አሁን የሆነ ፈዛዛ መንፈስ አልፈልግም ድግምግሞሽ መንፈስ እዚህ ቤት ላይ ሰራ እጄ እዚህ ቤት ላይ ሰራ እጨራለሁ በጌታ በኢየሱስም ስም ጸልያለሁ። ጋራ ይፈረሰ ይሃ አስጨናቂ ይፈረሰ ይሃ የሚታገል መንፈስ ይፈረሰ ይሃ። ከፍ አርጉ እጃችሁን። አንዳንድ ሰዎች ላይ የሚፎክር መንፈስ አያለ አትወጣም፣ አትወርስም፣ አይከናወንልም፣ አይሳካልም፣ ሰው አትሆንም ብለው አንተ ላይ የሚዘራውን የድግማን መንፈስ ዛሬ ሰብሬዋለሁ፣ ዛሬ ሰብሬዋለሁ፣ ዛሬ ሰብሬዋለሁ። የትኛውንም የጨለማ ምክር አያለው። አምስት ሰዎች ዙሪያ ላይ የተመከረ መንፈስ አፈርሰዋለሁ፣ አፈርሰዋለሁ፣ አፈርሰዋለሁ። ዚያበር እንዲህ ብሎ እየተናገረ ነው። የሟተኛ አደበት ተገለበጠ። አንቺ ላይ የተመከረው ተገለበጠ። አንተ ላይ የተመከረው ተገለበጠ። እጃችሁን ወደ ላይ ብድግ አድርጉና ተገለበጠ በሉኝ። ድገምና ተገለበጠ በለኝ። አያለሁ አንዳንድ ሰዎች ዛሬ በአሸናፊነት መንፈስ ይወጣሉ። በድል አድራጊነት መንፈስ ይወጣሉ። አላቅም ጌታ እንዲህ እያለ ነው ድሉን ተበት ይገባል። ድሉን ተበት ይገባል። ድሉን ተበት ይገባል። ድሉን ተበት ይገባል። ድሉን ሽበት ይገባል። ከፍ አድርጎ የመጨረሻ አመሰግንሃለሁ ጌታ ሆይ። እያሳየኝ ነው ጌታ። የድል መንፈስ ቤታችሁ ላይ ይፈጥናል። የድል መንፈስ ጓዳሽ ላይ ይፈጥናል። የድል መንፈስ ስራ ላይ ይፈጥናል። የድል መንፈስ ቤተሰብ ላይ ይፈጥናል። የድል መንፈስ ስራ ላይ ይፈጥናል። አባቴ እንዲህ እያለ ነው። አዲስ መንገድ ትጀምራላችሁ። አዲስ ሕይወት ትጀምራላችሁ። አዲስ ስራ ትጀምራላችሁ። ከፍ አድርገው በእናታችሁ ያታገላችሁ መንፈስ ይመታ ይቻላል። ያታገላቸው መንፈስ ይመታ ይቻላል። ራባቻ ጋላቫኒያ ማንዶራ ይችላል ኢየሱስ! እጃችሁን አንድ ጊዜ ወደ ላይ ዘርጉና የኔ ዘመን በሉ። ከዛሬ በኋላ የትግል አይሆነም፣ የትግል አይሆነም። የምስጋና ህይወት ዛሬ ጀምራለሁ። ጮክ ብለህ ጀምራለሁ። አባቶች ለተቀበሉ ሰዎች እግራቸውን ፈታው፣ ፋይናንሳቸው ፈታው፣ ቤታቸውን ፈታው

እግዚአብሔር ማተ ቡናንቺ ላይ ያረጋል። ሞገሱን ያራ ታላቅ ጭብጨባ ህልልታ አለ ኢየሱስ

ቀጥና ዋቃየው ሃሌሉያ፣ ምስጋና ያለው ለኢየሱስ ግብር ይስጠው። እስኪ እንዲበሩስ ዛሬ በሉ፣ በምስጋና አጨብጭብ ለኢየሱስ ግብር ስጠውና ታምናላችሁ ዛሬ ጠላት በምስጋና ይወድቃል። እዚህ ቤት ላይ የምታወጣው የምስጋና እንደበ ጠላትን ይገለበጣል፣ ይገለብጠዋል፣ ይገለበጣል፣ አያለሁ። አንዳንድ አንድ ሰዎች ፊት ለፊት እንደ ጋራ የቆመው ይገለበጣል፣ ዋናውን ይገለብጠዋል። እጃችሁን ከፍ አድርጉና ዛሬ በሉስ ጠላቴ በምስጋና ወደቀ በሉስ። እነሱ እያሉት ነበረ። እኔ ባልኩታው ዛሬም ይወድቅ ነገር አለ ጌታ ጉኒ ያለውን ሰው እዚህ ዛሬም የወድቅ ነገር አለ በለው። በጌታ በኢየሱስም እንደዚህ ነው የምታወራው። ያዛድገውና ዛሬም የወድቅ ነገር አለ ባለው። ጮክ ብለህ ዛሬ የወድቅ ነገር አለ በለው። እግዚአብሔር ለተማመኑ ሰዎች፣ ጌታን ለጠበቁ ሰዎች ጌታ እንደዚህ ብሎኛል። ከሰፈራችሁ ላይ ዛሬ ይወድጋል። ከቤቱ ላይ ዛሬ ይወርጋል። ከነገር ዛሬ ይወርጋል። ከባቢ መንፈስ ይወርጋል። እምታ ጭብጨባ ለኢየሱስ ይሁንልን። አንዳንዶች ዛሬ ሰበር ነው የሚሆንላችሁ። ጌታ ምስክሬ ነው። ዛሬ የምስጋናሽ ጠላት ይወድቃል አለኝ። ጌታ እግዚአብሔር እንዲህ አለኝ። አንዳንድ ሰዎች በጌታ በኢየሱስም ከዚህ ቀን ጀምሮ ቃል አወጣላችኋለሁ። አልፋችሁ ለእናንተ መሄድ ይሆናል። መንገድን አልፎ መሄድ ይሆናል። የሆነ አላቅም ዘራችሁ ላይ የተቀመጠው ከባቢ ዛሬ ይገለበታል። ውሰድ ይገለበታል። ይ እቺ ዘርጋና አዲስ መንገድ ጀምራለሁ በለኝ ሃሌሉያ እስኪ በደንብ አድርጋችሁ አጨብጭባችሁ ክብር ስጡት። ሀሌሉያ ሳታይ አትሞትም ብለህ አውጅባችሁ አለኝ። ይህን ቃል ስጸልይ ጌታ ሲቀበለኝ እንደዚህ አለኝ ጌታ የሆነ ክብር እየጠበቀ ያሉ ሰዎች አለው አለኝ ጌታ

ኤርምያስ ላይ ምዕራፍ አንድ ላይ ምን እንደሚል ታቃለ እግዚአብሔር ቃል እግዚአብሔር ኤርምያስን እንደዚህ ያለው፣ እነሆ መልካምን አይተሃልና እፈጽመው ዘንድ በቃሌ ምን አደርጋለሁ፣ እተጋለሁ። ዛሬ የአንዳንድ ሰዎችን ነገር ሊፈጽም እግዚአብሔር ይተጋል። ተቀበለው። በእናት በጌታ በኢየሱስ ጌታ እንደዚህ ብሎ እየተናገረኝ ነው። የሆነ ቦታ ይዞ ያስቀመጠህን መንፈስ ወንበሩን ገልብጨዋለ። ውሾ ነው ገልብጨዋለ ራታካቻካማን ቶሪያ እስቲ ጫቹን ከፈርጉናት ያየውት ነው ባሉስ ይፈጽምልኛል በሉ እንደዚህ ብላችሁ የመጣችሁ ሰዎች ትልልቅ ራእይ ያያችሁ ትልልቅ ህልም ያያችሁ እግዚአብሔር በውስጣችሁ ላይ ትልልቅ እይታ ያስቀመጠባችሁ ሰዎች እግዚአብሔር ዛሬ እንደዚህ ይላችኋል እፈጽመው ዘንድ እተግላችኋለሁ ያየሁትን ይፈጽምልኛል በሉ እፈጽመው ዘንድ በቃሌ ምናደርጋለሁ እተጋለሁ ስለዚህ ዮሴፍ ህልምን አለም ህልምን አየ። ልጁ ህልመኛ ነው ባለራእይ ነው ሃሌሉያ እግዚአብሔር ህልምን አሳየው። ምን እና የታውቃላችሁ በጣም የሚገርማችሁ ነገር እዚህ ልጅ ላይ የእግዚአብሔር አላማ ስላለበት ወንድሞቹ በጣም ነው የሚጠሉት። በጣም ይጠሉታል፣ በጣም ይጠሉታል። ማካራባ ሻካፖስያ ዊላቻ ከማንታ ያየውትን አያለ በለ ዘንድሮ እንደዚህ ነው የሚሆነው። ለምን ታያለህ የሚል ሰበበኛ መንፈስ ባፍጥሙ ይገለበጣል። አንተ ግን ማየትን ትቀጥላለህ። እጅህ ወደ ላይ ከፍ አድርግና ማየቴን እቀጥላለሁ በላይ። ሃሌሉያ! ጌታ እንደዚህ ብሎ እየተናገረኝ ነው። የእናንተ አይን ተከፍቶ ገና ትልልቅ ታምራት ታያላችሁ። ዮሴፍ ትልቅ የእግዚአብሔር አጀንዳ ስላለበት ወንድሞቹ ምን አደረጉት ይላል፣ ጠሉት ይላል ማለት በዕድሜው ትንሽ ነው የቤቱ ትንሽ ልጅ ነው። ሃሌሉያ እንደሌሎቹ ትልልቅ ሆኖ አይደለም። እና ፊዚካሊም ሰውነቱ ትልቅ ሆኖ አይደለም። በጣም ትንሽዬ ልጅ ነው። መጽሐፉ ሲናገር አሥራ ሰባት ዓመት እንደሆነ ይናገራል። ስንት ዓመት? አሥራ ሰባት ዓመት። ስለዚህ የአሥራ ሰባት ዓመት ልጅ ገና ወጣትነትን ራሱ ትራሱ በቅጡ አላየውም። ገና ለዚህ ሰው እግዚአብሔር የተለየ ነገር እሱ ላይ ስላስቀመጠ እነሱ ግን ምን ያደርጉታል ይጠሉታል። አንተን ደግሞ ባለ ራዕይ አንተ ደግሞ ህልመኛ እነሱ ይጠሉታል፣ እሱ ግን ማየቱን ይቀጥላል። እኔ ዛሬ አንድ ሰው ላይ በኢየሱስም ተነብያለሁ። እነሱ ይጠለኋል፣ አንተ ግን አዎ ትቀጥላለህ፣ በኢየሱስ እጃችሁን ከፍ አድርጉና እየጠሉኝ ባሉኝ፣ እየገፉኝ እኔ ግን ባሉ ማየትን ይቀጥላለሁ። አባቶች ይህንን ቃል በኢየሱስም አውጄባቸዋለሁ። ከዚህ ቀን ጀምሮ የእናንተ እይታ እየጨመረ ይሄዳል። ራታ ካቻካና ማረቦሲያ ለማን እንደሆነ ላቅም ጌታ፣ እንደዛ ላይ አዲሱ ቁልፍ ይሰጥሃል አለኝ። ይሰጥሃል በኢየሱስ ዘንድሮ ተወስዶ አለ በኢየሱስ ሃሌሉያ። እነሱ ምን ያደርጉታል? ይጠሉታል። እሱ ደግሞ በጠሉት ልክ እይታውን እያሰፋ አሜን ነው። ዘንድሮ ነው፣ እንደዚህ ነው የሚሆነው። አው አንቺ እይታሽ እየሰፋ ራእይሽ እየሰፋ ህልምሽ እየሰፋ ብራዘር በጠላት ሁኔታ ተሽመድ ምን ተሸብረ ቦታ የሚጥለቅ ከሆነ ያ ክርስትና አይደለም። የክርስትና ባህሪ ምንድን ነው ካልክ እየጠሉ አንተ ትጨምራለህ። ወይኔ ጌታ ለተቀበሉ ሰው 2018 እንደዚህ ይሁንላቸው። እየገፏችሁ እናንተ ጨምሮ፣ እየጠሏችሁ እናንተ ጨምሮ፣ እየናቋችሁ እናንተ ጨምሮ፣ ለተቀበለ ሰው ዛሬ ክብር ቤት ጋር እስቲ ጃችሁ ከፍ አድርጉና፣ እየጠሉኝ በሉ እየገፉኝ፣ እየናቁኝ፣ እኔ ግን እጨምረዋለሁ። ይህን ደበልታ መቃ ኢየሱስን ሃሌሉያ ሲልል ብላችሁ አጨብጭቡ። ለኢየሱስ ግብር እየጠሉት፣ እሱ ግን ራዕዩን ያሰፋል። ሲጠኑሽ ራእይሽን አስፊ። ሃሌሉያ ከሁለት ሁለት ቤት ይሄ ምንድነው? እሱ ሁለት በሁለት ቤት ምናምን የሚቀናብሽ ከበዛ አንቺ ደግሞ አፓርታማ ተመኝ። ወይ በቃ ከዚህም ቀን ቀኑብኝ፣ ክፍለ ሀገር እሄዳለሁ። እንዳቴ የክፍለ ሀገር መንፈስ ወግቼ ልሻለሁ። አንዳንድ ሰዎች በመንፈስ እያየሁ ስለሆነ ነው። በቃ እንዲህ በቃ እየገፉኝ ነው። ገፊዎች በዙ በቃ ቢሮ እየገፉኝ ነው። አሁን ያለችን ቻንስ ክፍለ ሀገር እገባለሁ። ጠላት ክፍለ ሀገር ባታ እግዚአብሔር አዲስ አበባ ላይ ይባርካል። እጅን ወደ ላይ ከፍ አድርግና እዚህ ምድር ይባረካለሁ። በላይ መናስ ዛሬ በኢየሱስም የበረከትን ጠላት ባፍጢሙ ገልብጨዋለሁ። ውሰን በኢየሱስ ሃሌሉያ። እየጠሉት እሱምን ምን ያደርጋል? እይታውን ያሰፋል ወይ ኢየሱስ። የክርስትና ባሕሪም እንደሆነ ታውቃለህ። በጣም በሚገፉ ፊት ላይ በጣም ቅባት ይጨምራል። የዘንድሮ ጴንጤ ነው እንጂ፣ እነ ተስፋዬ ጋብሶ እኮ መከራ ሲጨምርባቸው መዝሙር ጨምረዋል።